ሰላም ጤና ይስጥልኝ። ዶክተር ቤቴል የምባላለው። ዛሬ ዲስከስ የምናድርገው አንዴ ልጅ ከተወለደ በኋላ ሁለተኛ ጊዜ ወይ ደግሞ ሶስተኛ ጊዜ ለመድገም ሲታሰብ እምቢ የሚልባቸውን ምክንያቶችና መፍትሄዎቻቸውን እንነጋገራለን። አብራችሁን ቆዩ። በመጀመሪያ ፍቺውን ስንነጋገር መሀንነት ሲተረጎም ቢያንስ ለአስራ ሁለት ወራት ሁለት ባለትዳሮች ግንኙነት እያደረጉ ምንም አይነት ጽንስ መፈጠር እምቢ በሚልበት ጊዜ ያኔ እነዛ ባለትዳር ወይ ካፕልስ መሀን ሆነዋል ማለት እንችላለን ማለት ነው። እንግዲህ እንደምናውቀው መሀንነት በሴቷ ምክንያት ብቻ የሚመጣ አይደለም። ወንዱም እኩል የሆነ የሚያዋጣው ነገር አለ ማለት ነው። መሀንነት ከመጀመሪያ ጀምሮ አንድም ልጅ ሳይኖር ከመጀመሪያ ጀምሮ መሀን ሊኮን ይችላል ከዛም በተጨማሪ ደግሞ አንድ ልጅ ከተወለደ ወይ ደግሞ ሁለት ልጅ ከተወለደ በኋላ ለመድገም ሲታሰብ እምቢ የሚልበት አጋጣሚዎች አሉ። እና ዛሬ የምንነጋገረው በሁለተኛ ደረጃ ለሚመጣ፣ ከጊዜ በኋላ ለሚመጣ መሀንነት ምክንያቶቹ ምንድን ናቸው፣ መፍትሄዎቻቸውስ ምንድን ነው የሚለውን እንነጋገራለን። ቅድም እንዳልኳችሁ ሴቷም ወንዱም እኩል የሆነ የሚያዋጡት ነገር አለ ማለት ነው። ከሴቷ ስንጀምር እድሜ ስፔሻሊ ከ35 ዓመት በላይ በሚሆንበት ጊዜ በኡቫሪ ውስጥ ወይም ደግሞ እንቁላል ከሚቀመጥበት ውስጥ የእንቁላል ቁጥርና ኳሊቲ በጣም እየቀነሰ ስለሚመጣ የሴቷን ልጅ የመውለድ አቅም እየቀነሰ ይመጣል ማለት ነው። ከሱ በተጨማሪ የኪሎ ሁኔታ ኪሎ በጣም በሚጨምርበት ጊዜ ቢኤምአይ በምንለው ካልኩሌሽን ሰርተን በጣም ከፍ በሚልበት ጊዜ እስከ 12 ፐርሰንት የሚሆነው ከጊዜ በኋላ የሚመጣው መሀንነት ከኪሎ የተነሳ እንደሆነ ጥናቶች ያሳያሉ። ስለዚህ አንደኛው ምክንያት እድሜ ነው። ሁለተኛው ደግሞ ኪሎ ነው። ሶስተኛው ደግሞ ምግብ፣ የምንበላቸው የምግብ አይነቶች ለመጀመሪያ ደረጃ መሀንነት ወይ ደግሞ ከጊዜ በኋላ ለሚመጣው መሀንነት ምክንያት ሊሆኑ ይችላሉ ማለት ነው። ከዛ በተጨማሪ የማህፀን ቱቦ በሚፈነዳበት ጊዜ በተለያየ ምክንያት ይሄ ሊፈጠር ይችላል። አንደኛው ከማህፀን ውጭ የሆነ እርግዝና በማህፀን ቱቦ በሚፈጠርበት ጊዜ እርግዝናው እየጨመረ በሚመጣበት ጊዜ ቱቦውን ሊበጥሰው ሰው ይችላል እና እሱ በሚፈጠርበት ጊዜ ዳግም ልጅ ለመውለድ ሲታሰብ እንቁላል ከእንቁላል ማስቀመጫው ቦታ ወደ ማህፀን የሚመጣው በማህፀን ቱቦ ስለሆነ ቱቦ አንዴ ከተበጠሰ ተመልሶ እንቁላል ወደ ወይ ደግሞ ፈርትላይዝ ያደረገው እንቁላሉና የወንድ የዘር ፍሬ ተገናኝቶ የተሰራው ልጅ ወደ ማህፀን ኢምፕላንት ለመደረግ ወይ ደግሞ ለማደግ መምጣት ስለማይችል ከጊዜ በኋላ የሚመጣው ማህንነት ምክንያት አንዱ እሱ ሊሆን ይችላል ማለት ነው። ከዚህም በተጨማሪ በምጥ ሳይሆን በኦፕሬሽን በሚወለድበት ጊዜ ማህፀን ላይ ጠባሳ ፈጥሮ ነው ቁስል የሚፈወሰው ብዙ ጊዜ የሚድ ነው ማለት ነው። ስለዚህ ቁስል በሚኖርበት ጊዜ የተፈጠረው የወንድ የዘርፍሬና የሴቷ እንቁላል ከተገናኙ በኋላ መጥተው ማህፀን ላይ በሚጣበቁበት ጊዜ ማህፀን ላይ ቁስል ካለ እዛ ቦታ ላይ መጣበቅ ስለማይችል ልጁ ሊጠበቅ አይችልም ማለት ነው። ልጅ እዛ ማህፀን ላይ ሊያድግ አይችልም ማለት ነው። ስለዚህ ብዙ የማህፀን ኦፕሬሽኖች በሚኖሩበት ጊዜ ልጅ የመውለድ ቻንስንም በእንደዚሁ መጠን እየቀነሰ ይመጣል። ምክንያቱም ግርግዳው፣ የማህፀን ግርግዳው በቁስል ሆኖ ስለሚድን ኢምፕላንቴሽን የምንለውን ነገር ሊቀንስልን ይችላል ማለት ነው። ከዛ በተጨማሪ ማህፀን ላይ ያሉ እጢዎች በሚኖሩበት ጊዜ በተመሳሳይ ሁኔታ የተፈጠረው ልጅ ከማህፀን ግድግዳ ጋር በሚጣበቅበት ጊዜ እነዚህ እጢዎች የመጣበቅ ቻንሱን ስለሚቀንሱ፣ እንዲሁም ልጅ የመውለድ ቻንሱን በጣም ይቀንሳሉ ማለት ነው ወደ ወንዶች ምክንያቶች ስንመጣ ወንዱ ምን አይነት ጉዳዮች ቢኖሩበት የልጅ የመውለድ ቻንስ ሊቀንስ ይችላል ስንል የመጀመሪያው አንደኛው ቅድም ላይ ሴቷ እንዳልነው የእድሜና የኪሎ ሁኔታ ነው ማለት ነው። የወንድ የዘር ፍሬ ቁጥርና የወንድ የዘር ፍሬ ኳሊቲ ወይ የመዋኘት በጣም በፍጥነት የመሄድ የሴት እንቁላል ጋር የመድረስ አቅሙን ሊቀንሱ የሚችሉት ነገሮች አንዱ ክብደት ነው። ቢኤምአይ የምንለው በጣም ከሰላሳ በላይ በሚሆንበት ጊዜ ላይ ይሄ በጣም የስፐርም ወይ ደግሞ የወንዴ ዘር ፍሬን ኳሊቲና ብዛት ስለሚቀንስ ልጅ የመውለድ ቻንስን እየቀነሰ ይመጣል። እድሜም በተመሳሳይ ሁኔታ በሱ በተጨማሪም አልኮል በደንብ የሚጠቀም ከሆነ የሚያጨስ ከሆነ እነዚህ ነገሮች የዘርፍሬውን ቁጥርና ኳሊቲ ይቀንሳሉ ማለት ነው። ስለዚህ እነዚህ ምክንያቶች ለሁለተኛ ደረጃ ለሚመጣ መሃንነት ወይ ደግሞ ልጅ ለመውለድ እምቢ ማለት ምክንያቶች ሊሆኑ ይችላሉ ማለት ነው። እነዚህ ነገሮች በሚፈጠሩበት ጊዜ ወይ ደግሞ ለአንድ አመት ያህል አብራችሁ እየኖራችሁ ግንኙነት እያደረጋችሁ ልጅ መውለድ እምቢ በሚልበት ጊዜ ቶሎ ወደ ሕክምና ቦታ በመሄድ ምክንያቶቹን በማወቅ ላለው ምክንያት የሚሆንን ሕክምና በማድረግ ልጅ መውለድ ይቻላል ማለት ነው። እሺ እነዚህን ምክንያቶች ከተነጋገርን፣ እኛ ታዲያ ምን ነገሮችን ብናደርግ ሁለተኛ ደረጃ የሚመጣውን መሀንነት መከላከል እንችላለን። ስንል ቅድም እንደተነጋገር ነው እድሜ የሚለውን ነገር መቆጣጠር አንችልም። እድሜ መግፋትን መከልከል አንችልም። ግን እኛ መቆጣጠር የምንችላቸው የመውለድ አቅማችን ሊጨምሩ የሚችሉ ወይ ደግሞ ሁለተኛ ደረጃ መሀንነት እንዳይመጡ የሚያደርግ አንደኛው የኪሏችንን ሁኔታ ማስተካከል ነው። ለምሳሌ እንቅስቃሴዎችን በማድረግ አክቲቭ የሆነ የኑሮ ዘይቤዎችን በመከተል ሰውነታችንን ስፖርት በማሰራት የኪሏችን መጠን ማስተካከል እንችላለን። በዛም በተጨማሪ አመጋገባችንን በማስተካከል ከፍተኛ ስብ ያላቸውን ነገሮችን በመቀነስ ከዛ በተጨማሪ ደግሞ ስኳር የበዛባቸውን ምግቦችን በመቀነስ ሲጋራ ማጨስ፣ አልኮል መጠጣት ቅድም እንደተነጋገርነው የወንዶችን የዘርፍሬ ቁጥር እና ኳሊቲ ስለሚቀንስ እሱን ማቆም ማስተካከል የምንችላቸው በእኛ እጅ ያሉ ናቸው። ሌላኛው ቅድም ያልተናገርኩት ነገር ስትረስ ወይ ደግሞ ጭንቀት በጣም በወንዶች ላይ ቴስቶስትሮን የሚለውን እና የዘርፍሬ መፈጠርን በጣም ስለሚቀንስ ጭንቀትን ማስወገድ በጣም ከልክ በላይ መጨነቅን ማስወገድ በጣም አስፈላጊ እኛ በእጃችን ያለ ማድረግ የምንችላቸው ነገሮች ናቸው። ከዚህ በተጨማሪ የወንዶችን የዘር ፍሬ ቁጥር ወይ ደግሞ ኳሊቲ ሊጨምሩ የሚችሉ አመጋገቦች አሉ። እነዚህም ዚንክ ያላቸው ምግቦች፣ ፎሌት ወይ ቫይታሚን ቢ ናይን ያላቸው ምግቦችን እንደ አቮካዶ የሆኑ ቢንስ፣ ስፒናች እነዚህ ነገሮች በመጠቀም እና አንቲኦክሲዳንት የሆኑ ቫይታሚን ሲ ያላቸው ወይ ቫይታሚን ኢ ያላቸውን ምግቦች ሰንፍላወር እነዚህ ነገሮች በመጠቀም እና ኦሜጋ ስሪ ያለባቸውን ምግቦችን በመጠቀም የስፐርም ቁጥርን ወይ ደግሞ የዘር ፍሬን ቁጥር ወንዶች ማስተካከል ይችላሉ። ከዚህም በተጨማሪ ሐኪም ቤት በመሄድ ምርመራዎችን በማድረግ የቱ ጋር ነው ችግሩ የሚለውን ነገር በደንብ በማወቅ ለእያንዳንዱ ችግር ያሉትን ዘመናዊ ሕክምናዎችን በመጠቀም ዳግም ለማርገዝ እድሎች ይኖራሉ ማለት ነው። ስለዚህ ለዛሬ ይሄንን ከተነጋገርን ይበቃናል። ተጨማሪ ጥያቄ ካላችሁ ሞር እንዳብራራ የምትፈልጉት ጥያቄ ካነሳሁት ሀሳቦች ውስጥ ካለ በኮመንት ሰክሽን ላይ ጻፉልኝ። አብራራላችኋለሁ። ስለሰማችሁኝ አመሰግናለሁ። ቴንክ ዩ ቬሪ ማች።